እግዚአብሔር የማይፈልግበት ዘመን ሲሪየስ የሆነ የእግዚአብሔር ነገር የማይፈልግበት ዘመን ምንም ነገር ማለት ትችላላችሁ። ከኢየሱስ በስተቀር ማድ አይደለም፣ ትውፊት አይደለም። ዋናው ነገር ስርዓት አይደለም፣ ካህን አይደለም። ዋናው ነገር የእግዚአብሔር ቃል ነው በማለታቸው ነው። ሃይማኖት አለ፣ ግን አመጽ። እግዚአብሔር የማይፈልግበት ዘመን ሲሪየስ የሆነ የእግዚአብሔር ነገር የማይፈልግበት ዘመን ምንም ነገር ማለት ትችላላችሁ። ከኢየሱስ በስተቀር ታክሲ ውስጥ ትገባለህ፣ ከሰው ጋር እያወራ ትሄዳለህ።

ጣዖት አምላኪ ህዝብ እኮ አደለም፣ ሃይማኖት ያለው ህዝብ ነው። ሃይማኖት ያለው ግን እኔ ላይ አምፀዋል፣ አመፀኛ ልጆች ናቸው። በደንብ ማወቅ አለብህ። የምትኖርበት ዘመን የአመፅ ዘመን ነው። ኢየሱስን እፈልጋለሁ፣ ግን ባልተካበደ መልኩ እንዴት አድርጌ፣ ሌላ ነገር እንዴት አድርጌ አካብጅ? እነግርሃለሁ። ኢየሱስን ካላካበሉ ሲሪየስ ያልሆነ አመፀኛ የሆነ ክርስቶስን የማይፈልግ የእግዚአብሔር ቃል የማይፈልግ በእግዚአብሔር ቃል የሚሳለቅ አመፀኛ ትውልድ እግዚአብሔር ታዲያ ከህዝቅኤልና ከእኛ የሚፈልገው ምንድን ነው? በአመፀኛ ትውልድ መካከል በበረሃ ውስጥ የለመለመ ዛፍ እንድንሆን ነው ተሸናፊ ሳይሆን ዘመንን አሸናፊ እንድንሆን፣ ዘመንን የምንዋጅ እንድንሆን፣ በዘመን ላይ እንድንሰለጥን ነው እግዚአብሔር የጠራን። እሱ ነው የህዝቅኤል ጥሪ። አመፀኛ ዘመን መካከል የእግዚአብሔርን ሐሳብ ለመኖር ምን ይጠይቃል? መታጠቅ። እንታጠቅ እንጂ ማሸነፍ እንችላለን። እንታጠቅ እንጂ አይችለንም ዘመኑ። ወጣቶች፣ ወንድሞች፣ ሴቶች ታጠቁ። በዚህ በዚህ የታጠቁቱ ያሸንፋሉ ነው መልእክቴ። ይሄ ሰው ሊሄድ ይችላል ይሄ ሰው ሊታለል አይችልም ዙሪያው አመፀኛ ቢሆንም እግዚአብሔርን ማወጅ ይቀጥላል ለምን እግዚአብሔርን አይቶታላ ህብረተሰቡ ቢያምፅም አብሮ አያምፅም እንደ አመፀኛው ቤት አብሮ አመፀኛ አይሆንም ለምን እግዚአብሔር ለርሱ ሌክቸር ሳይሆን እግዚአብሔር ለርሱ ትንታኔ ሳይሆን እግዚአብሔር ለእርሱ የተወረሰ ሃይማኖት ሳይሆን እግዚአብሔር ላርሱ ከሰው የሰማው ሳይሆን እግዚአብሔርን አየሁት በንጽህናው አየሁት በቅድስናው አየሁት በክብር አየሁት ይላል ወንድሞች እናቶቼ ዘመንን አሸናፊ ትውልድ በምን ይታጠቃል እግዚአብሔር ኤክስፒሪየንስ ያረጋል። የእግዚአብሔርን ክብር ያያል። እግዚአብሔርን ማወቅ ይባላል ይሄ ክብር ሳያዩ በኃይል መታጠቅ ያለ እግዚአብሔር ፍርሃት እንድናገለግል ያደርገናል። ክብሩን አይተው ኃይል የታጠቁትን ካገኛቸው የእግዚአብሔር ፍርሃትም አለ ዳይናማይት አይነት መሄድም አለ። ስለዚህ እግዚአብሔር መጀመሪያ የሚያስታጥቀው በክብሩ ነው። ዘመን ቢከፋ ማሸነፍ ይቻላል። የስ ምን ይጠይቃል? መታጠቅ። በምን? በጌታ ክብር። እግዚአብሔር ያቅምሳችሁ። ለቤተ ክርስቲያንም ዋናው ነገር የእግዚአብሔር ቃል ነው የእግዚአብሔር ቃል ነው። በአደራ የተሰጠው ቤተክርስቲያን የምትሄድበትን አቅጣጫ የሚወስነው የእግዚአብሔር ቃል ነው። at the pulpit goes so goes the church ይባላል። ፑልፒቱ በሄደበት ቤተክርስቲያን ትሄዳለች። በፑልፒቱ ላይ የእግዚአብሔር ቃል በአግባቡ የሚነገር ከሆነ ቤተክርስቲያን በዛው መስመር ነው የምትሄደው። ተሐድሶ ወደ ቤተክርስቲያን የመጣበት ምክንያት እነ ሉተር ምን ስላሉ ነው የእግዚአብሔር ቃል ዋና ነገር ነው የመጨረሻው ባለስልጣን በህይወት ጉዳይ ላይ የእግዚአብሔር ቃል ነው እንጂ ልማድ አይደለም፣ ትውፊት አይደለም፣ ዋናው ነገር ስርዓት አይደለም፣ ካህን አይደለም። ዋናው ነገር የእግዚአብሔር ቃል ነው በማለታቸው ነው ቤተ ክርስቲያን የታደሰችው። የእግዚአብሔር ቃል ዋና ነገር ነው። በወንጌላውያን አብያተ ክርስቲያናት ፑልፒቱ ወይም ምስባኩ መሃል ላይ የሚሆኑበት ምክንያት የእግዚአብሔር ቃል ማዕከል ስለሆነ ነው። በሌሎች የክርስትና ብራንቾች እንደዚህ አይደለም። በተሃድሶ ምክንያት ነው። በወንጌላውያን ወይም በፕሮቴስታንት ቸርቾች ፑልፒቱ መሃል ላይ የሚሆነው የእግዚአብሔር ቃል ማዕከል ነው ስለተባለ ነው። ቤተ ክርስቲያን የምትሄደው ፑልፒቱ ወደ ሄደበት አቅጣጫ ነው። የእግዚአብሔር ቃል ከጎደለ አደገኛ ሁኔታ ነው የሚፈጠረው። በአሞጽ ስምንት ላይ ነቢዩ እንደዚህ ይላል። አሞጽ ስምንት ከቁጥር 11 እስከ 13፣ እነሆ በምድር ላይ ራብን የምሰድበት ዘመን ይመጣል፣ ይላል ጌታ እግዚአብሔር፣ እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ፣ የእግዚአብሔርን ቃል ለመሻት ይሯሯጣሉ፣ አያገኙትም። በዚያም ቀን መልካካሞች ደናግል ጎበዛዝትም በጥም ይዝላሉ። የእግዚአብሔር ቃል መራብ ምን እንደሚያመጣ ነው የሚናገሩ። ይዝላሉ፣ ይደክማሉ። ይሄ በአይናችን ፊት እየተፈጸመ አይደለም። የእግዚአብሔር ቃል በቤተ ክርስቲያን ካለመነገሩ የተነሳ ብዙዎች እየዛሉ ያለበት ሁኔታ አይደለም ቀላል፣ አይደለም። የእግዚአብሔር ቃል ሳይነገር ሲቀር የእግዚአብሔር እውነተኛ ድምፅ ሲቀር ቀላል አይደለም። ማርቲን ሉተር እግዚአብሔር ሆይ ዝም አትበለን፣ ቢያስፈልግ ርገመን ብቻ ዝም አትበለን ብሎ የተናገረው ለዚህ ይመስለኛል። በአባባሉ ባለስማማም የእግዚአብሔር ቃል የእግዚአብሔር ድምጽ ምን አይነት ዋና ነገር መሆኑን ነው የሚናገረው። ዋና ነገር ነው የእግዚአብሔር ቃል። ሰው በእግዚአብሔር ቃል ጭምር ነው የሚኖረው። ይሄን እንዲማሩለት ህዝቡ እግዚአብሔር ምን ያህል እንደጨከነ በዘዳግም ምዕራፍ 8 ቁጥር 3 ላይ ማየት እንችላለን። ዘዳግም ምዕራፍ 8 ቁጥር 3፣ ሰውም ከእግዚአብሔር አፍ በሚወጣው ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀህ አስራበህም አንተም ያላወቁትን አባቶችም ያላወቁትን መና አበላ ለምንድን ነው እግዚአብሔር ያስጨነቃቸው አስጨነቀህ እግዚአብሔር አስራብህ እግዚአብሔር ለምን ሰው የሚኖረው በእንጀራ ብቻ ሳይሆን በእግዚአብሔር ቃልም ጭምር መሆኑን እንድታውቅ ነው እግዚአብሔር ህዝቡ በእግዚአብሔር ቃል እንደሚኖር ያውቅለት ዘንድ ይፈልጋል ሁላችን የእግዚአብሔር ቃል ፋይዳ የእግዚአብሔር ቃል ሲግኒፊካንስ ሊገባን ያስፈልጋል ስለዚህ እዛ ድረስ ነው እግዚአብሔር የጨከነው። አለበለዚያ በቤተ ክርስቲያን ፑልፒት ላይ ገብስ ገብሱን ተጫውተን ተቀላልደን፣ ኢንተርቴን ተደራርገን፣ በፑልፒታችን ላይ ስልክ ቁጥርና ስም አብሪቬሽን እየተነገረ በዚህ ሁኔታ ከቀጠልን ፑልፒቱ ወደሚሄድበት ቤተ ክርስቲያን ትሄዳለች። በፑልፒቱ ላይ አሽሙር፣ በፑልፒቱ ላይ እርስ በርስ መወጋጋት እየተላለፈ ቤተ ክርስቲያን ምን አይነት መልክ እንዲኖራት ነው የምንጠብቀው?